ተሰጣት እዛይው። ቢያንስ አንድ አንበሳ እንኳን ብትሰጡ እኔ በልጣት ነበር። ችግር የለም እኔ ላይ

ታብ ታብ ጋይስ ፕሊስ፣ ጋይስ ፕሊስ ፕሊስ፣ አንድ ሁለት ሶስት ሁላችን ቃ ስራችን ብለን ታብ ታብ ብናደርግ እኮ ወደ ስድስት ሺህ ነው የምንገባው። ጋይስ ስራችን ብለን ብንንትን አንድ ሁለት ሶስት ግንባር ግንባር እንደዚህ አንድ ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት ጋይስ ሌስኩ ጋይስ ታብታብ ሽርቆ ፑሊንግ ጋይስ ታብታብ ሽርቆ ፑሊንግ ታብታብ

እኔ እናቴ ትሙት፣ በውስጥ ያደረገውም ፊቷ እዩ እንዴት እንደተቀየረ። መብርሃን እዩት ፊቷ፣ እንዴት እኔ እኮ እምባዬን አውጥቼ እምባዬን አውጥቼ አለቅሳለሁ። ሰው ህዝብ እያየን እዋ፣ ፊቷ እንዴት እንደተቀየረ። ማርያምን እዋት፣ በርበሬ መሰለ ባንዴ። አንበሳ ስላልበላቸው የለም፣ አታገኝም። ጋይዝ ታብታብ የለም። አንበሳ ፊቷ ባንዴ በርበሬ ተቀየረ።

አንድ ትንሽ አንበሳ አንድ ትንሽ አንበሳ ጋይስ፣ ቀጣይ ልትወጣ ነው። ጀምሬው ነው የምቀጣው ያ ጋይስ፣ እኔ ፈራ ነኝ እንዴ? ከወጣችማ እኔ የምወጣው ያ መጀመሪያ የመጀመሪያው ነው። ልጅ ግን ቀውሲናት እንዴ? ማርያምን እዛ ሀገራቸው ያሳብዳል። መድኃኒት እየወሰደች ነው። አዳምጭ። በርበሬ በሻወር ቀጣለሁ። ከዛ ስንቀጥለው ደግሞ ያንጣጣዋለሁ። ይሄ ቲቪ ፀጉር በርበሬ በሻወር በርበሬ በሻወር ወስዳለሁ። የዚህ ደግሞ ወይ አንጣጣለሁ ወይ እየተገጣው ሄዳለሁ እንጂ አንጣጭ ምን ነው ምጣ

አንደኛ ቅጣት በርበሬ በዘይት በደንብ ፊትሽን ትታጠቢ፣ ፊትሽን አንገትሽን፣ ፊት፣ አንገት፣ ደረት፣ ፊት፣ እጅ፣ እግር እንትቀቢና በደንብ በርበሬ በዘይት እግር ምናምን አጥቶ እግር ምናምን እንዴት እግር አርገ እግር የቀጠዋት እኮ የባለፈው የቀጠዋት ነው። የዛሬም አለባት የባለፈው ተነጋግረን ጨርሰናል። የባለፈው ቅጣት የሰጠሽን ቲቪ፣ ጸጉር መስመር፣ በበርበሬ ሻወር ነው። አንድ ትንሽ አንበሳ፣ አንድ ትንሽ አንበሳ ቀጣይ ልትወጣ ነው። ጀምር ሊሆነ የምትቀጣው? ያ ጋይስ፣ እኔ ፈራ ነኝ እንዴ? ከወጣች ማን የምወጣለሁ? ያ መጀመሪያ የመጀመሪያው እረች ልጅ ግን ቀውሲ ናት እንዴ? ማርያምን፣ እዛ ሀገራቸው ያሳብዳል መድሃኒት የወሰደች ነው። አዳምጪ በርበሬ በሻወር ቀጣለሁ። ከዛ ስንቀጥለው ደግሞ ያንጣጣዋለሁ። ይሄ የመጀመሪያ እኮ አለው መጀመሪያ፣ ቲቪ ፀጉር፣ በርበሬ በሻወር በርበሬ በሻወር ወስዳለሁ። የዚህ ደግሞ ያንጣጣለሁ። ወይ እየተቀጣው ሄዳለሁ እንጂ አታንጣጭ ምን? የትኛው ነው ምታ? ያ ምንድነው? ምታንጣጭ ምን ነው ምታ? ለመጀመሪያ ወቀጥ አለው አልኩሽ። ምንሽ ነው? ይሄን ኮተሽ ነው ስደግ ነበር ነው። ታሸንፍ? እንዴት አጣልሽ? እጅሽን አልተጠቀምሽም። ድጋሚ አሸነፍኩሽ። ሁለት ቅጣት አለሽ። ምን አልኩሽ? አንዱ እቀጣለሁ አልኩሽ። አንዱ እቀጣለሁ እየተቀጣሁ የጨዋቱን ወይ የዚህ አንጣጣዋለሁ ወይ ደግሞ እቀጣዋለሁ እኮ ነው ያልኩሽ። አንደኛ ቅጣት በርበሬ በዘይት በደም ፊትሽን ትታጠቅ። ፊትሽን፣ አንገትሽን፣ ፊት፣ አንገት፣ ደረት፣ ፊት፣ እጅ፣ እግር እንትቀቢና በደም በርበሬ በዘይት እግር ምናምን፣ እግር ምናምን ነው፣ እግር ነው በጣም